ሴፍ ነው በያላችሁ። በጥሩ ጊዜ ነው የምንመኘው። በቅርቡ በተደረገው የጉማ ዋርድ ላይ በምርጥ ዳይሬክተርነት የተሸለመው ፍጹም ከሳውን ዜና ያለው ለፍጹም የእኛ ኳንተ ስቴቨን ስፒልበርግ እኮ ኦስካሩንም ሁሉ የሚያፈስ አለሁልህ ሰይፍዬ። እግዚአብሔር ይመስገን። ዋው፣ ይሄ ሁለተኛችን ነው ስንገናኝ እኮ በሚገባ ከብራዘር ጋርና ከብራዘር ጋርና ያለ ብራዘር። አሁን አየህ ከብራዘር ተጽዕኖ እየወጣህ ነው። እየተገለለ ማለ ፍጹም ካሳሁን የአብነት አጎናፈር ወንድም መሆኑ ቀርቶ የኔ ወንድም ሆነ። አሁን ደግሞ የፍጹም ወንድም እየሆነ ነው። እንዴት ነው ሁሉ ነገር ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። አዎ፣ ምናልባት ፍጹም ካሳሁን፣ አብነት አጎናፈር ወንድም ናችሁ የአባት ስም ግን ይለያያል አንዳንዶች ይጠይቃሉ አብነት በአያታችን ስም ነው የሚጠራው አዋሳ ነው የተወለድነው አዋሳ አካባቢ ወደ አያታችን ጋር መቶ ነው ያደገው ከዛም በአያታችን ስም ተጠራ እኔ ፍፁም ካሳሁን አጎናፍር እንጂ የእናት ያባት ልጅ ነው ስለዚህ ትክክለኛው ስሙ አብነት አጎናፍር ሳይሆን አብነት ካሳሁን ነበር በትክክል አያቱ ጋር ስላደገ በልጅነቱ በቃ የአያቱ ስም ወደ አባቱ የኔ አጎቴ ስም የኔ አባት ስም እንደሆነው ማለት ነው። ካብነት ጀርባ ማንታ አለ። ግጥም እኮ ትሰጠዋል አደለ? በዘፈኖቹ ላይ አዎ አዎ፣ ቢያንስ ወደ አስራ አምስት ምናምን ግጥሞች የኔ ይሆናሉ። እሷ አልበም ላይ ያሉት ለምሳሌ የትኞቹ ግጥሞች? በጣም እወድሻለሁ የሚለው ስታለቅሽ ደሳልሽኝ የሚለው ታይታይ የሚለው ሮሃማ የሚለው የኔ ውዳሴ የሚለው የዛሬን ተጫዎች የሚለው የዛሬ ጩጩ ይለኛል። ስታለቅ ሺ ደስ አለኝ የሚለው ዘፈን፣ ስታለቅ ሺ ደስ አልሽ፣ ያንተ ነው። ያ ማለት አንዳንዶች ሲጨቃጨቁበት ነበር። እንዴት አይወዳትም ማለት ነው ወይስ ይደበድባታል? እርግጥ አንዳንድ ሰው ሲያለቅስም ውበቱ የሚወጣበት አጋጣሚ አለ። ስታለቅሽ ደስ አለኝ ሽኝ የሚለው ዘፈን የመጣልህ በምን አይነት ስሜት ውስጥ ነው? ኤልያስ መልካ ነው ያለ ነበር እና እስቲ በዚህ ሀሳብ ላይ ጻፍ አለኝ። ከዛ ኦልሬዲ ሀሳቡ የሱ ነው። ከዛ እኔ ጻፍኩት። ያየዋትም የለችም፣ ስታለቅስ ደስ የሚያለችኝ የለችም ግን ከዛ በኋላ ሰዎች የተለያየ ትርጉም ይሰጡታል። አንዳንዴ እንደዚህ ግጥሞች በተለያየ ሰው ምናብ ውስጥ ሌላ ሌላ ሀሳብ አሁን የሰማሁት አንድ ነገር ምንድን ነው፣ ሴት ልጅ ድንግልናዋን ስትሰጥ በፈቃዷ የጫጉላ ላይ የሚሰማት የፍቅር ለቅሶ ይሆን እንዲያለ። ይሆናል፣ በጣም ይሆናል። አሁን እኔ የማውቀው አለ። ለምሳሌ ለቅሶ ቤት አሁን ብዙ ጊዜ የፍቅር ግንኙነት የሚጀመረው ሰርግ ቤት ለቅሶ የያዘን ቦታ ነው የሚባል ነገር ደግሞ አለ። የሰው ልጅ አጥንት ሲግጥ፣ ፓስታ ሲበላ፣ ሎሚ ሲመጠና ሲያለቅስ አያምርበት። ብዙ ሰው የሎሚው አስበው እንደዚ፣ አጥንት ደግሞ ይህ የለም እና ለቅሶ ውበትን የሚያበላሹ ነገሮች ናቸው ነው እና ስታለቅሽ፣ ደሳልሽኝ። ምናልባት ሀዘን አጋጥሟት ለቅሶ ቤት አይቷት ይሆን ይሆናል በጣም የሚያማምር ለቅሶ የሚያለቅሱ እኮ አሉ። ከሟቹ በላይ በጣም ደስ የሚሉ የሚያለቅሱ ሰዎችን ታያለ። የእነሱ ሀዘን አንተ ውስጥ የሚገባ ደግሞ በጣም ደሞ እያለ ደሞ የሚያለቅስ ይኖራል። ደሞ የአንተንም በሚያጠፋ እዛም ላይ ውበት አለ። በደንብ የሚያምር ውበት አለ እዛም ላይ ሀዘን ላይ። ሌሎች ደግሞ የመብት ጥያቄ ያደርጉት ነበር። ስታለቅሽ ደስ አልሽኝ፣ ለእንትንም ያመች ካላለቀሰች ደስ ስለማትለው ደስ እንድትለው ብቻ ለብዙ ፍቺ ይሄዳል። አዎ ሰው በራሱ ሀሳብ በፈለገው መንገድ ይፈተዋል። ስታለቅሽ ደሳለች። እንዴት ነው? በጣም አሪፍ። በአስራ አንደኛው ጉማ ላይ እንግዲህ በአምስት ዘርፎች አሸንፏል። አንተ በዳይሬክተርነት የሰራኸው ጥቁር አደኝ በዳይሬክተርነት በምርጥ ፊልም ስክሪፕት እና በምርጥ ሳውንድ ትራክ ግጥም በሶስት ዘርፎች የግሌ ሆነዋል ዋንጫዎቹ፣ እኔ ጋር ከዛ ውጪ በምርጥ አክተር ናት ያጌታቸው እና በምርጥ ፊልምም እንደዚሁ። ጥቁር አዴ፣ ጥቁር አዴ እንደውም አስታውሳለው ካስት ያደርጋቸዋት ኤደን አይሸሹም፣ እዚህ ፕሮግራም ላይ አይታቸዋት። አዎ ካስቲንግ ላይ በጣም እንፈልጋት ነበረ ያቺኝ ሴት እና እዚያን ተጋቀርባ እዚ ወንበር ላይ ቁጭ ብላ ስናያት በቃ ራሷ ራሷን ያለው፣ ደውዬ ሳውራት ያላት ትህትና ምናምን ደግሞ የበለጠ እንደገና ካራክተሯ ላይ እንድትመጣ ይስብሃል። ስክሪፕቱን ላክንላት ከአንዳንድ የወደደችው ተሳካልን፣ አበረናት እንግዲህ ብዙ ነገሮችን አሳለፍን። እሷም በምርጥ ሳውንትራክ ዋንጫውን ወስዳለች። በምርጥ ፊልምም እንግዲህ ወስደናል። የእሷም የመላው አክተሮች ክሮች ምናምን ውጤት ነው ዋንጫዎቹ። ጠቅላላ ያው እንግዲህ ለዚህ ሁሉ ምክንያቱ ሰይፉ በኢቢኤስ ነውና በጣም ደስ ብሎኛል። ያው እያየ ነበረ ከጀርባ ያለውን። እንዲህ ፊልም እንደዚህ ያደክማል እንዴ? ማን ነው ከሄደ ጋር የሚተሻሸው? ነባ ነው። በጣም ቤስት አክተር ነው። ቤስት በቃ ማለት ለስራው በጣም የተሰጠ ሰው ነው። ነባ እንደጠቀመው ታውቃለህ፣ ባለቤቱ ራሷ የፊልም ተዋናይ መሆኑ በትክክል አሁን ለምሳሌ ሌላ ሙያ መስክ ላይ ያለ ሰው እኮ እንዲ ሊል ይችላል። በሆሊውድም ብዙ ጊዜ ያጋጥማል። አሁን ለምሳሌ ሁለቱም ተዋናይ ከሆኑ የስራው ባህሪ ስለሚገባቸው የማንንም ድምፅ አይሰሙም። ይሄ ሰው እያስመሰለ ነው እንጂ እየኖረ አይደለም፣ የሚለውን ነገር መገንዘብ ይከብዳል። አንዳንዶች አዎ። ግን እንዳልከው ባለቤቱ አክተር በመሆኗ በቃ ማንኛውንም ይሄ፣ አስቸጋሪ የሆነውን ነገር ነውር የሚባለውን ነገር ነውርም ባይሆን ምናምን ለመስራት ምንም አያግደውም። የሆነ ክሊፕ አይቻለሁ። የሆነ አፍሪካዊ ፊልም ነው የናይጄሪያ እና መኝታ ቤት በር ላይ ዳይሬክተሩ ቆሞ እንዳንተ ካሜራ ቆሞ ሁለቱም ባልና ሚስት ሆነው የሚሰሩትን ሰዎች ተሳሳሙና ተሳሳሙና ተያይዛችሁ ግቡ እና በሩን ዝጉት፣ ይህን ነው መቅረጽ መፈልገው አለ። እና እንደ መሳሳም አሉ። ከዛ በኋላ በሩን ከፍተው ገቡ፣ ተዘጋ ማለት ነው። ከት ቢል ማንምጣ ረከት እና በጣም እያየሁት ነበረ። የዳይሬክተር ፈተናም አለው አደለ? በራሱ አዎ፣ እንደ በጣም አንዳንድ ጊዜ ከት ለማለት ትቸገራለህ። በጣም ስሜት ውስጥ ይሆናሉ። በማንኛውም አይነት ስሜት ውስጥ በተሰጣቸው ካራክተር ቦታ ላይ ፍፁም ሆነው ይሰራሉና አንተም ጥልቅ ብለህ ከቱን እረስተህ፣ ግን ብለህ ስሜት ውስጥ እገባለህ። የሆነ ሰው ነው የሚያስታውስህ። ከት ከት ትላለህ። ከዛ አንተ ራስህ ተመልካች ትሆናለህ። ይመስጠዋል እና ጥቁር አደ ላይ ያሉ አክተሮች የዛን ያህል ለኔም፣ ራሱ ማንዴላ ማንዴላ ነው። በጣም ምንድ ነው የሚመስለው፣ ደግሞ ሻሞላ ቁርጥ። ቀረጻ የት ነበር የተደረገው? ቀረጻ አራት ቦታዎች ነው የተካሄደው፣ ጥቁር ውሃ የሚባል ቦታ፣ አዋሳ የሚባል ቦታ፣ ቱላ፣ ብላቴና፣ አዲስ አበባ። አሁን አንዳንዶች የሚያዩት እንደዚህ መሸለምህን ምናምን ሊሆን ይችላል እንጂ አሁን ከፊልሙ ጀርባ ኮ ብዙ ስቃይ ይኖራል። ውሻ የተለቀቀባችሁ አጋጣሚ ነበረ? ጥቁር ውሃ። አዎ፣ አንድ የመጋዘን እገታው ፓርት ላይ እየሰራን ሶስት ሰዓት ላይ የጀርመን ውሾች ናቸውና ይለቀቃሉ። ስለዚህ መውጣት አትችሉም፣ እና ሽንታችሁን ምናምን ጨራሱና፣ የምርት አገታችሁ። በቃ አስር ሰዓት ላይ ይፈታሉ፣ ያኔ ነው የምትወጡት። ረለ ዛሬ ባይፈቱ ሶሮ ውሻውማ እንዴት ነው ታስሮ የሚያድረው? እናንተ ወይ ውጡ፣ ወይ በሩ ተዘግቶባችሁ ቆዩ። የቱ መረጣችሁ ይዘጋብል ነው። ነቢዩ ምናልባት የድርጊት ቦታ አለ መሰለኝ እዛ ላይ አይኑ ላይ እስከ መወጋት ደርሶ ነበር። አዎ የሚገርም አጋጣሚ ነው። ከአጋጣሚ በኋላ የእሱ ጥንካሬ እየሰራን በጣም ባላሰብነው ሁኔታ እሱም ስሜት ውስጥ ነው። እንደዚህ ሴንጢ የሚጥልበት የሚያስጥልበት ቦታ አለ። ካራክተሩና ትጋጭና ተስፈንጥረ ጥራ አይኑን ተወገዋለች። እየቀጠለ ነው፣ እሱም እየሰራ ነው፣ እኛም እየሰራ ነው። ከዛ ድንገት ደም ወጣ፣ ደም ደም ደም ሲባል ከተባለና አየ ነው ከዛ በኋላ በቃ ይሄ ነገር ይቋረጥ፣ ሐኪም ቤት ምናምን ሲባል ኖ ኖ ኖ እንቀጥል እንቀጥል። ፈዝ ያለ እንደዚህ አይነትም ይወል ድንቅ አክተሮች አሉ። ሌላው እኮ ራሴን አመመኝም ብሎ ይወጣል። አይኑ ላይ ተወቅቶ ደሙን እንዲቆም ተደረገለት፣ ከዛ እንቀጥል ብሎ ቀጥለን ጨርሰናል። እንደዚህ አይነት አክተሮች ይበርክቱልን። በጣም ዋው፣ ደስ ይላል። ምክንያቱም አሁን ፊልም ሲባል ኢትዮጵያ ሲኔማ አንዳንዶች ቶሎ ወደ ትችት የሚሄድ ነገር ነው። ከጀርባ ምን ያህል ድካም እንዳለው የሚያውቁ በጣም ጥቂቶች ይመስሉኛል። አንተ ደግሞ ድካሙን ቢበልጥ ታውቀዋለህ እና በተለይ እንዲህ ደግሞ በሽልማት ሲታጀብ መጨረሻ ላይ ሲጀምር ፊልም ሰርቶ መጨረስ በራሱ ጀግንነት ነው። አሁን ላይ በተለይ አንዳንድ ሰዎች ፊልም በገንዘብ የሚሰራ ብቻ ይመስላቸዋል። ፊልም በገንዘብ ኃይል አይሰራም። የፈለገውን ያህል ገንዘብ ቢኖር ፊልም አትጨርስም። ብዙ ፊልሞች ተቋርጠዋል። ከተማችን ላይ ስነ ምግባር ይፈልጋል። ፊልም ታማኝነት ይፈልጋል። ለሙያው መሰጠት ያስፈልጋል። ይሄ ፊልም ያለቀ እውነቱን ለመናገር በስነ ምግባር የታጀቡ ባለሙያዎች በመኖራቸው የተሰጡ በመሆናቸው ነው እንጂ ብዙ ፈተናዎች ነበሩ። ከጥቁር አዴ ጀርባ ጭጋጋማ አዴዎች ነበሩ ብዙ እና ያንን ሁሉ አልፈን ዛሬ ላይ በጣም ምርጥ ከሚባሉ ፊልሞች ነው። ደሞ ደስ የሚሉ ይሄ አመት በጣም ምርጥ ምርጥ ፊልሞች የነበሩበት ጊዜ ነው። ከኛ ጋር የተወዳደሩት ፊልሞች እኔ በግሌ በጣም ማደንቃቸው ፊልሞች ናቸው። ከነዛ መሀል ጥቁር አደይ ተመርጦ ዋንጫ ስናነሳ ከትንሽ እስከ ትልቅ ያለው የፊልም ባለሙያ ተከፈለው ወቃ ያለ ደስታው ወደር የለውም ነበር። ምክንያቱም ይሄ ዋንጫ የእኔ ዋንጫ ብቻ አይደለም፣ የማንም አይደለም፤ የሁሉም የትንሹ ልጅ ገመድ የሚጎትተው ሰው ውጤት ነው። እና የጥቁር አደይ ፊልም ክሩ አባላት ይህንን ዋንጫ በማንሳታችን ታክመዋል፣ ተፈውሰዋል ከብዙ ነገር እና እጅግ በጣም ደስታችን የላቀ ነው። እኔ ከዚያ ፊት ከነበሩኝ ሰባት ፊልሞቼ ተጨምቆ የጥቁር አደይን ያህል ዋጋ አልከፈልኩበትም። እቺ ዋንጫ ደግሞ በቃ ፈውስ ሆናለች። ስለዚህ በጣም ደስተኛ ነኝ፣ በጣም እኔ ደስ ብሎኛል። ፍጹም ፍጹም በፊልም ቀረጻ ወቅት እንግዲህ ፓፓዬ ከመብላትና ከፍየል ጥብሱ ጎን ደግሞ ቢጫ ወባ ያልነደፈችው የለም ሲባል፣ ምክንያቱም ወጣ ብላችሁ ነበር የምትሰሩትና አንተም ተነድፈሃል በወባ በሚገባ እና ተንቀጠቀጥክ። እንደ በደንብ አረደም በደንብ ታመላል። የዛውላው ውጤት ሞኑ የደስ አይልም። ወባውን ላረስተናል ባላው ነባ ታሟል። የኔ አሲስታንት ዳይሬክተር ሴም ታሟል። ፖል ሲኒማቶግራፈሩ ታሟል። ሜሪ ታማለች። አስራ አራት እንሆናለን ብቻ ነው እንደዛ ታመናል። እና ቦታው ትንሽ የእኛም ስንፍና ነው። እንትናችን እንደ ፈረስ ጋሪ ፊልሙና ፊልሙ ላይ ብቻ ነበር። ፊልም የዚህ ላይ ያን ዋጋ የሚያስከፍለው የት ነው የምንሄደው? ምንድን ነው ያለው? እንደዚህ እንጠንቀቅ፣ ስንቅ እንያዝ፣ እንደዚህ መድኃኒት እንያዝ። አይደለም ፊልም ምንስራ ብቻ ነው የዚህን ያህል ነው ለሙያው ስትሰጥ ዋጋ የምትከፍለው። በቃ እስከ ምንም ድረስ ዋጋ ትከፍላለ። ከመሀል ግን በጣም የታመመው ማን ነበር? ነባ በጣም ታሞ ነበረ። ሜሪ ደግሞ በጣም ታማ ነበረ። ግን ያው ወባው። ምናልባት ከዚህ ፊልም ውጭ አሁን አላዳንኩሽም ሁለት ልትሰራ በሂደት ላይ ነው ያለው። አዎ አሁን ላይ እንደኔ ሀሳብና እንደ ጓደኞቼ ሀሳብ እንደ ወረቀት ሀሳብ ቢሆን ይህን ያልቆ ስለሱም ላወራችን ነበር ግን፣ እንደ እግዚአብሔር ፈቃድ ሆኖ አላለቀ፣ አልተጀመረም ቀረጸው። አንዳንዴ በእንዲህ ጊዜ እንጀምራለን በእንዲህ ጊዜ እንጨርሳለን ብሎ ማውራት ከባድ ነው። አሁን ግን ፕሮዲሰራችንን ወደ ሀገር ውስጥ ገብቷል። እንግዲህ አሁን ከፊት ለፊታችን ባሉ ወራት ውስጥ እንደገና ተገናኝተን የመቅረጽ ሂደታችንን ለመጀመር ዝግጅታችንን እንደ አዲስ ደግሞ እንጀምራለን። ምናልባት አሁን ሲኒማውን ገበያ ስታየው እንዴት ነው? ስምንት ፊልም ስትሰራ እኮ ታውቀዋለህ አደለ? አንደኛ ሲኒማ ተመልካቹ ምን ይፈልጋል? ሲኒማ ተመልካቹ በእርግጥም እንደ ትላንቱ ዛሬም አለ ወይ? እዚህ ላይ ያንተ ግምገማ እንዴት ነው? በፊት እኮ እኛ አላዳንኩሽም የምነሰሰት ሲታዩ ጠረፍ ድረስ ነበር የሚታየው ፊልም። የማትደርስበት የኢትዮጵያ ክልል የለም ታውቀዋለህ በአንተም ፊልም እና ያ ደስ ይላል። አሁን ግን ያለችን አንድ አለም ሲሊማ ብቻ ነች። እንደውም አለም ሲሊማ ባይኖር ፊልም አይሰራም ነበረ በእርግጠኝነት። አለም ሲሊማ በጣም ክብር ይገባቸዋል። እነሱ የኢትዮጵያን ፊልም ቀጥ አድርገው ያዙት እነሱ ናቸው። ሌላው ጠቅላላው እኮ ዘግቶ ዘግቶ የሰርግ አዳራሽ መጋዘን አድርጎታል፣ ወንበሩን እየነቀለ። አለም ሲሊማ እስካሁን ድረስ ለአገራችን ፊልም ኢንዱስትሪ ከባለሙያው በላይ ሰርተ ወዴት ትሄዳለህ ታዲያ? አለም ሲሊማ ስላለ ብቻ ነው የሚሰራው። ስለዚህ ለክብር ለሀይሌ ገብረ ስላሴ አሁን ደግሞ ኢንተርናሽናል ደግሞ አሪፍ እየሆንን ነው ስንሰራ። አሁን ላይ ካሜራችን፣ ሳውንዳችን፣ ምናችን ከፍ ብሎ በዓለም ደረጃ እንዲታይ ጥረት እያደረግን በዶላር ገቢ ለማስገኘት እየጣርን ነው። ጥቁር አደይም ፕራይም ቪዲዮ ላይ ተጭኖ ዶላር እያስገባ ነው። እንግዲህ ይታያልና ጥሩ ፊልሞች ከተሰሩ ሲኒማ ቤቶቹ የተዘጉት ደግሞ ይከፈታሉ የሚል ተስፋ አለኝ። የሆነ ወቅት ላይ ሲኒማ ቤቶችም የተዘጉበት ምክንያት ፊልሞቻችንም ጥሩ ስላልነበሩ ነው። ግን አሁን መነሳሳቱ ካለ ይከፈታሉ የተዘጉት ብዬ ተስፋ አደርጋለሁ። አብነት አጎናፈር ወንድም በሚሰራው አዲስ አለም ውስጥ አሁንም ግጥም እንጠብቅ በሚገባ ምናልባት የሰይፉ ኢቢኤስ ተመልካቾች እያዩ ነው አዲሱ እንግዲህ ሊሰራ በዝግጅት ላይ ያለው አላዳንኩሽም ሁለት ላይ ተመልካቾች እዚህም ያሉት ሊሆን ይችላል። በጣም ስለሚያማምሩ ተሰጦም ስላላቸው ተዋናያን አትፈልግም? በደንብ እንፈልጋለን። እንደውም ጥሩ ነገር አለሳ ሴፍሻ፣ እኛ ሀገር ነባሮቹ ተዋናያኖች ወጥተዋል ከሙያው በሆነ ጉዳይ ስንጠቀሙ አቁም ያለው እኮ ይለዋል እንዴ? ፍላጎቱ መጀመሪያ አልነበረም ማለት ነው። እንዴት እላለህ? እንዴት ነው የተመጣው ታዲያ? ብዙ ሶስት አራት ትችል እኔ እኮ ፊልም ትችል አለው ይለዋል። እና ሌላ ነገር ላይ በሽ ትላለህ። ስለዚህ አዳዲስ ተዋንያኖች እንዲመጡ በጣም ይፈልጋል ኢንዱስትሪው፣ በጣም ስለዚህ እኛም አላዳንኩሽም ላይ እንደዚሁ እንግዲህ በኔም ፔጅ፣ በሌሎችም ፔጅ በቅርቡ እንለቅና በዚህ አጋጣሚ ያንተን ፕሮግራም የሚያዩትም ጠቅላላ ተከታትለው በምንሰጠው መስፈርት መሰረት ኦዲሽን እንዲወስዱ ጥሪ እናቀርባለን። ኤደን አይሸሹም ከዚህ ስለሆነ የተገኘችው ልክ እንደ ኤደን ሌሎቹም ወደ ሲኒማ መጥተው ተሰቸው እንዲያወጡ ድል ለማመቻቸት ነው። በደንብ ያስፈልጉናልም። ልክ ነው። ያው እንግዲህ ሰሞኑ በተደረገው የጉማ አዋርድ ላይ በምርጥ የዳይሬክተር ዘርፍ የተሸለመው ፍጹም ካሳሁን የሴፉ ኢቢኤስ እንግዳ ነበር። እንኳን ደስ አለ በሉት ሰግናለን። ከመልእክቶች በኋላ እንመለሳለን።